ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን በዚህ ቪዲዮ የማሳያችሁ እንዴት ፖፖ ላይቭ አፕሊኬሽን ላይ የሰራ ነው ገንዘብ ወደ ባንክ ትራንስፈር አድርገን ገንዘባችንን ማውጣት እንደምንችል አሳያችኋለሁኝ። ይሄ ማለት በተደጋጋሚ ፖፖ ላይቭ ላይ ገንዘብ መስራት እንችላለን ወይም አንችልም፣ እውነትም ፖፖ ላይቭ ላይ የሰራነው ገንዘብ ወደ ባንክ ትራንስፈር አድርገን ማውጣት እንችላለን ወይም አንችልም ብላችሁ በተደጋጋሚ በጠይቃችሁ መሰረት ዛሬ እኔ ራሴ ፖፖላውትን ገንዘብ ወደ ባንክ ትራንስፈር እያደረኩኝ አሳያችኋለሁ። በቀጣይ እዚህ ፕላትፎርም ላይ ተቀላቅላችሁ ስራ መስራት ወይም ገንዘብ መስራት ለምትፈልጉ ልጆች እንዴት አፕሊኬሽኑን እንደምታወርዱ፣ እንዴት ሬጅስተር አድርጋችሁ ወደ ፕላትፎርሙ ተቀላቅላችሁ ስራ መስራት እንደምትጀምሩ የማሳያችሁ ይሆናል። እስከዛው ድረስ ግን ለዛሬ እንዴት እዚህ ፕላትፎርም ላይ የሰራሁትን ገንዘብ ወደ ባንክ ትራንስፈር አድርጌ ገንዘቡን ማውጣት እንደምችል አሳያችኋለሁ። በቀጥታ ወደ ቪዲዮ በመጀመሪያ ወደ ስልኬ ከገባውኝ በኋላ የማደርገው የፖፖ አፕሊኬሽንን ከፍታለሁኝ። እንደምታዩት የፖፖ አፕሊኬሽንን ከፈትኩኝ። ፖፖ ላይቭን ከከፈትኩ በኋላ በቀጥታ ወደ ፕሮፋይሌ እገባለሁኝ። በቀጥታ ፕሮፋይሌ ላይ እገባለሁ። እንደምታዩት የፕሮፋይል ምልክቷ አይጭናለኝ። እሷን አንድ ጊዜ ነካለሁኝ። እሷን ከነካው በኋላ ልክ እዚህ ጋር እንደምታዩት ኮይን እዚህ ጋር አለኝ። እዚህ ጋር ደግሞ ፖይንት አለኝ ሙሉ ይሄው እንደምታዩት የኔ ፎቶም አለ፣ ስም ያለ፣ አጠቃላይ ሌብሌ ይሄ ሙሉ የኔ ዲስክሪፕሽን የኔ ፕሮፋይል ነው። ስለዚህ በቀጥታ የማደርገው እዚህች ጋር ፖይንት የምትለዋን አንድ ጊዜ መንካት ነው። ፖይንት የምትለዋን አንድ ጊዜ አክብቤ ላሳያችሁ። ይሄ ነው በቀጥታ ዊዝድሮ የምናደርገው ገንዘብ የምናደርገው ይሄ ነው። ይሄንን ፖይንት የሚለውን አንድ ጊዜ እነካለው ማለት ነው። ፖይንት የሚለውን ክሊክ ሳደር ልክ እንደዚህ ይመጣልኛል። ፖይንቲን እዚህ ጋር ያስቀምጣል ምን ያክል ፖይንት እንዳለኝ ከታች እንደምታዩትኝ፣ እዚህ ጋር ዊዝድሮው የሚል አለ። ባጭሩ ነው ማሳያችሁ። ዊዝድሮው የሚለውን አንድ ጊዜ እናቀዋለሁኝ። ዊዝድሮው የሚለውን ስነካ ልክ እንደዚህ ያመጣልኛል። ምንድነው እዚህ አስር ዶላር ከሰባ ስድስት ማለት ነው አስር ነጥብ ሰባ ስድስት ዶላር አለ ይለኛል። ሆኔ ከዚህ በፊት በባንክ በንግድ ባንክ ዊዝድሮው አድርጌ ስለማት የኔ የንግድ ባንክ አካውንት እዚህ እንደምታዩትኝ ያመጣልኛል። በነገራችን ላይ በንግድ ባንክ ብቻ ሳይሆን በአዋሽ ባንክ፣ በአቢሲኒያና በቴሌብር ዊዝድሮው ማድረግ ትችላላችሁ። በባይናንስ ወይም ወደ ባይናንስ ትራንስፈር ማድረግ የምትፈልጉ ልጆች ደግሞ ወደ ባይናንስ አካውንት ካላችሁ ትራንስፈር ማድረግ ትችላላችሁ። ይሄው እዚህ ጋር ኤክስቼንጅ ሬሾ እያመጣልኝ ነው። እንደምታዩትኝ አስር ሺህ ይልና አስር ሺህ ማለት በዚህ ፕላትፎርም አንድ ዶላር ነው። ኤክስቼንጅ ሬቱ ደግሞ በ148 ነው። አንድ ዶላር በ148 ኤክስቼንጅ ሬት ነው እሚያስብልን ማለት ነው። ስለዚህ እዚህ ጋር መጣና ሁላችሁም የምታደርጉትኝ መጀመሪያ ሜተድ የምትለዋ ጋ ትሄዱና የምታወጡበትን መንገድ በምን ባንክ ዊዝድሮው እንደምታደርጉ ወይም ደግሞ በምን መንገድ ዊዝድሮው እንደምታደርጉ ታስቀምጣላችሁ ማለት ነው። አንድ ጊዜ እንደምታዩት ሜተድ የሚለው ጋር እናካለሁኝ። ሜተድ የሚለውን በምንጫንበት ጊዜ ልክ እንደዚህ ያመጣልኛል። ዝርዝር አለ እዚህ እንደምታዩትኝ ይኸው፣ ይሄ ሁሉ እኛ ውዝዶ ማድረግ የምንችልበት መንገድ ነው ማለት ነው። እንደምታዩት የሲዲቲቲአርሲ ቲዌንቲ የሚባል አለ፣ ቴሌብር አለ፣ ኮመርሻል ባንክ ኦፍ ኢትዮጵያ አለ፣ ፋይናንስ አለ፣ አዋሽ፣ አቢሲኒያ ሁሉም እዚህ ጋር አሉ። በእነዚህ መንገዶች እዚህ ጋር በተዘረዘሩት መንገዶች በአንደኛው ውዝድሮ ማድረግ እንችላለን ማለት ነው እኛ በምንፈልገው በሚቀለን በሚመቸን ሲስተም ውስድሮ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር ሌላ አገር ላይ ያላችሁ ማለትም ከኢትዮጵያ ውጭ ያላችሁ ሰዎች በኢትዮጵያ ባንኮች ወይም በኢትዮጵያ መላኪያ ሲስተሞች መላክ ትችላላችሁ። ያ ማለት ከኢትዮጵያ ውጭ ሆናችሁ ሌላ ቦታ ያላችሁ ሰዎች ወይም አገር የሚለው ጋር ሂዳችሁ ሌላ ቦታ የመላችሁ በስህተትም ሊሆን ይችላል። ወይም ደግሞ የምትኖሩት ሌላ አገር ሆኖ በኢትዮጵያ መላክ ከፈለጋችሁ ላይክ በኢትዮጵያ ንግድ ባንክ ወይም በዋሽ ወይም በአቢሲኒያ ወይም በቴሌ ብር፣ ባጭሩ ኢትዮጵያ ውስጥ ባሉ ሲስተሞች ወይም ደግሞ ኢትዮጵያ ላለ ቤተሰብ መላክ የምትፈልጉ ልጆች ካላችሁ የምታደርጉት ምንድን ነው? እዚህ ጋር አንድ ጊዜ ትመጡና ካንትሪ አለ። እዚህ ጋር ኢትዮጵያ ይላል። ኔ ጋ እንደምታዩትኝ እኔ በኢትዮጵያ ነው የከፈትኩት? እሷን አንድ ጊዜ እንነካና እንደዚህ ያመጣልናል። እንደዚህ ሲያመጣልን እዚህ እንመጣና አገር ትመርጣላችሁ። ለምሳሌ ሌላ ቦታ የምትኖሩበት አገር ሌላ ቦታ እዚህ ጋር ከሆነ ለምሳሌ ዱባይ ከሆነ እዚህ የሚመጣላችሁ አገር ዱባይ ይሆናል። ስለዚህ አንድ ጊዜ እሷን ትነኩና እዚህ መጥታችሁ እዚህ ሰርች ማድረጊያው ጋር ኢትዮጵያ ብላችሁ ሰርች ታረጋላችሁ ማለት ነው። ኢትዮጵያ ብላችሁ በዚህ መልኩ ሰርች ስታረጉ ኢትዮጵያ የሚለውን ያመጣላችኋል። አንድ ጊዜ ሱም ክሊክ ታደርጋላችሁ። በዛ መልኩ አገሩን ቀየራችሁ ማለት ነው። ሌላ አገር ሆናችሁ ወደ ኢትዮጵያ ባንክ ማስተላለፍ የምትፈልጉ ልጆች ማለት ነው። ከዛ በተረፈ ኢትዮጵያ ውስጥ ላላችሁም ወይም ከውጭ ወደ ኢትዮጵያ መላክ በምትፈልጉ ልጆች አንድ ጊዜ አገሩን አስተካክለናል። ሁለተኛ የምናደርገው ምንድነው ሜተዱን መምረጥ ነው። የምናደርግበት መንገድ እንመርጣለን። ለምሳሌ ይኸው እኔ እንደምታዩትኝ ኮመርሻል ባንክ ኦፍ ኢትዮጵያ የሚለውን መረጫ አለውኝ። እናንተ ጋር ከዚህ በፊት ውዝድሮ አድርጋችሁ ማታውቁ ከሆነ እች እዚህ የምታዩዋትን ቪው የምትለው ቪው ሳይሆን ባይንድ ነው የሚለው። ልክ አሁን ይሄው እዚህ ጋር እንደምታዩትኝ አቢሲኒያ ባንክ ይልና ባይንድ ይላል፣ አዋሽ ባንክ ይላል ባይንድ ይላል። ምክንያቱም በእነዚህ ባንኮች እኔ ከዚህ በፊት ውዝድሮ አድርጌ ስለማላቅ ማለት ነው። ከዚህ ውጭ ግን በንግድ ባንክ ውዝድሮ አድርጌ ስለማቅ እዚህ ጋር ትመጡና ቪው የሚል ይመጣላቸዋል ማለት ነው። ከዚህ ውጭ እናንተ እንዳልኳችሁ ከዚህ በፊት ውዝድሮ አድርጋችሁ ማታውቁ ከሆነ ባይንድ ይላቸዋል። ባይንድ ታረጋላችሁ እኔ ከዚህ በፊት ኦረዲ አውጥቼ ስለነበረው ወይም ባይንድ ስላደረኩኝ አንድ ጊዜ ንግድ ባንክ የሚለውን ወይም ኮመርሻል ባንክ ኦፍ ኢትዮጵያ የሚለውን ሰሌክት አደርጋለሁ ወይም ቪው የሚለውን በተን አንድ ጊዜ ነካዋለሁ ማለት ልክ ስነካው እንደዚህ ሰኪሪቲ ፓስወርድ ይጠይቀኛል ወይም ፓስወርድ አስገባ ይለኛል የራሴን ፓስወርድ ከዚህ በፊት የተጠቀምኩበትን ፓስወርድ ወይም ባይንድ ያደረኩትን ፓስወርድ አስገባለሁኝ ማለት ነው በዚህ መልኩ ፓስወርዴን ካስገባኝ በኋላ እንደዚህ ይመጣና ፎርም ያስሞላኛል። እዚህ ጋር ፎርም የምንሞላው የመጀመሪያው ሙሉ ስም ይጠይቀናል። ስማችንን ከነ አያታችን እናስገባለን። እኔ በዚህ መልኩ ስሜን ጽፍ ያለውኝ እዚህ ከጻፉ በኋላ ስሜን፣ ቀጣይ የማደርገው ስልክ ቁጥር ይጠይቀኛል። አካውንት የከፈትኩበትን ስልክ ቁጥር፣ ሌላ ስልክ ቁጥር አይቻልም። አካውንት የከፈታችሁበትን ወይም ገንዘብ የሚገባበትን አካውንት ስልክ ቁጥር እዚህ ጋር ትጽፋላችሁ ማለት ነው። ወደ ሌላ ሰው ኮይን ትራንስፈር የምታደርጉት ያ ሰው አካውንት የከፈተበትን ስልክ ቁጥር አንድ ጊዜ እዚህ ጋር ትጽፉለታላችሁ። 09 ብላችሁ ነው፣ ካንትሪ ኮዱን አትመርጡም። ካንትሪ ኮዱን ሳታጠቃልሉ 09 ብላችሁ ብቻ ስልክ ቁጥሩን ሙሉን ትጽፋላችሁ። እሱን ከጻፋችሁ በኋላ መጨረሻ ላይ ባንክ አካውንት ነምበር ይላል። የባንክ አካውንት ነንበራችሁን ሙሉ እዚህ ጋር ትጽፋላችሁ ማለት ነው። ይህንን ፎርም ከሞላችሁ በኋላ በቀጥታ ምንድነው የምታደርጉት እዚህ ጋር በሰማያዊ ሰብሚት የምትላለች አንድ ጊዜ ሰሚት እንለዋለን ማለት ነው። ፎርሙን የሞላ ነውን ሰሚት እናደርገዋለን። ሰሚት በማደርግበት ሰዓት ተመልሶ ወደዛው ወደ መጀመሪያ ወደ ነበርኩበት ያመጣኛል። እዚህ ጋር ከመጣው በኋላ ምንድነው የምናደርገው እዚህ ጋር ሜተድ ኦልሬዲ መርጫለሁኝ በንግድ ባንክ አስገባልኝ ብየዋለሁኝ። አካውንቴን ባይንድ አድርጌያለሁኝ። ዘንድ የመጨረሻ ስቴፕ የሚሆነው አንድ ጊዜ አካውንት ስላስገባውለት በዚህ አካውንት ዊዝድሮ አድርግልኝ እለዋለሁ ማለት ነው። ስለዚህ እዚህ ጋር መጣና ዊዝድሮ ነው የሚለውን አንድ ጊዜ ክሊክ አደርገዋለሁኝ ማለት ነው። ልክ እንደዚህ ክሊክ በማደርግበት ሰዓት እንዳልኳችሁ ከፖፖ ወደ ባንክ ትራንስፈር በምታደርጉበት ሰዓት ማውጣት የምትችሉትን ሙሉ ቁጥር ነው። ላይክ አስር ዶላር፣ ሃያ ዶላር ወይም ደግሞ መቶ ሁለት መቶ ዶላር ነው። እንደዚህ ነው እንጂ ከዛዎች 15 16 13 ምናምን እንደዚህ አይነት ቁጥር ዊዝድሮ ማድረግ አትችሉም ማለት ነው። ስለዚህ እኔ ያለኝ እዚህ ጋር እንደምታዩት 10.76 ዶላር አለኝ። ከዚህ በፊት ማሳያቸዋለሁ። ስለዚህ እዚህ ጋር እመጣና ፕሊስ ኢንተር የሚለው ጋር አስር ብዬ እጽፋለሁ ማለት ነው። ወይም ደግሞ አስር ዶላር ዊዝድሮ አድርግልኝ እለዋለሁ ማለት ነው። ልክ እንደዚህ አስር ዶላር ብዬ ከጻፍኩ በኋላ እዚች ጋ መጣና ሰሚት እምትለዋል። አንድ ጊዜ ሰሚት እለዋለሁኝ። ሰሚት አልኩትኝ። ሰሚት ስለው ካንሰል ኦር ኮንፊርም፣ አሁን ለመጨረሻ ጊዜ ዋርኒንግ ብዬ ሰጠኝ ነው ይህንን አስር ዶላር ዊድሮ ላድርግልህ አንተ ሰልክ ያደረገው ያስገባው ባንክ አካውንት አለ ወደዛ ትራንስፈር ላድርግልህ ወይም አላድርግልህ ብሎ ያስመርጠኛል ማለት ነው። ስለዚህ በዚህ ሰዓት መጣና ኮንፊርም እለዋለሁኝ። አዎ አስገባልኝ እለዋለሁ ዘንድ ኮንፊርም ስለው በዚህ መልኩ አሁንም ድጋሜ ፓስወርድ ይጠይቀኛል። መጀመሪያ ያስገባሁትን ፓስወርድ ኮንፊርም ማድረግ ስለሚፈልግ ማረጋገጥ ስለሚፈልግ ድጋሜ ፓስወርድ ይጠይቀኛል ማለት ነው። ድጋሜ ፓስወርድን አስገባለታል። በዚህ መልኩ ፓስወርድን አስገባሁለትኝ። እንደምታዩት እንደምታዩትኝ ዜሮ ዜሮ አለ የነበረኝ ኮይን ትራንዛክሽን ፊ ይቆርጣል። እንዳያችሁትኝ የነበረኝ አስር ዶላር ከ10.76 ዶላር አካባቢ ነበረ። ሙሉን እንደምታዩት ይሄ እዚህ ጋር ዜሮ ዜሮ ብሏል። ውዝድሮ አድርጎልኛል። አሁን በቀጣይ ሜሴጅ ይገባልኝ እና ወይም ደግሞ ውዝድሮ ያደረገበትን እዚህ ጋር ሪሲት ያስቀምጥልኛል። እሱን ሪሲት አሳያቸዋለሁ። ትራንዛክሽን እቺ ወይም ደግሞ ያስተላለፈበትን ከፖፖ ወደዚህ ያስተላለፈበትን የተወሰነ ይቆርጣል ማለት ነው። ስለዚህ በዚህ መልኩ ትራንስፈር አድርገን ጨርሰናል። አንድ ጊዜ ትራንዛክሽን የፈጸመበትን ሪሲፕት እዚህ ጋር ያስቀምጥልኛል፣ እሱ ጋር ያሳያችኋለሁ። ስለዚህ እንደዚህ አድርጌ ውስጥ አድርጌ ከጨረስኩ በኋላ እዚህ ጋር ሜሴጅ ይመጣልኛል። ሜሴጅ ሜሴጅ ይመጣልኛል። ስለዚህ በቀጥታ ሜሴጅ ቦታው ላይ እገባለሁ ወይ ሜሴጅ ምልክት ይችላልኝ። አንድ ጊዜ እሷን ሰናካ ያው እዚህ ጋር እንደምታዩትኝ አራይቫል ኖቲስ ይለናል። አራይቫል ኖቲስ እሚላለ እስኪ እሱ ጊዜ አንድ ጊዜ እንፈታው እሱን እንክፈተው አንድ ጊዜ። ይሄ ሁሉ እስካሁን ውዝድሮ ያደረግኩት ነው። በነገራችን ላይ ይኸው በዚህ መልኩ ብዙ ቦታ ላይ ውዝድሮ አድርጌ ያለው እስካሁን ድረስ ከገባው ኦልሞስት ትንሽ ጊዜ ነው። ውዝድሮ አድርጌ ከጨረስኩ በኋላ ሜሴጅ ቦታ ላይ ስገባ ልክ እንደዚህ መጨረሻ ላይ ውዝድሮ ያደረግኩትን እዚህ ጋር ያሳየኛል። ላይክ ቼክ ፎር ዲቴልስ የሚለውን አንድ ጊዜ ክሊክ እናድርገውና ምን ምን እንዳለ እዚህ ጋ ይሄንን በምንከፍትበት ሰዓት ልክ ይሄው እንደዚህ ይመጣልና፣ 9.9 ዶላር ነው ኦልሞስት 0.1 ዶላር ትራንዛክሽን ቆርጧል ማለት ነው ኮሚሽን። በዚህ መልኩ 9.9 ዶላር ትራንስፈር አደረኩ ማለት ነው። ይኸው እዚህ ጋር ስትመጡ ሲቀየር፣ ይኸው እዚህ ጋር ሎካል ከረንሲ ይልና 1465.20 ሲቀየር ልክ እንደዚህ ይሆናል ማለት ነው። እዚጋ ዶላሩ አለ፣ እዚጋ ደግሞ በኮይን ደረጃ አስቀምጦታል። እዚህ እንደምታዩትኝ በዚህ ሜተር ነው ያወጣው። ያ ማለት በኮመርሻል ባንክ ኦፍ ኢትዮጵያ ነው ያወጣው ይላል። ስሜን እዚህ ጋር አለ፣ እዚህ ጋር ስልከ ቁጥሬ ሙሉ አካውንት ቁጥሬ እዚህ ጋር አለ። ስለዚህ ባያችሁት መልኩ እንደዚህ ትራንስፈር ማድረግን የሚያረጋግጥ ኮንፊርሜሽን መጥቶልኛል። ልክ እንደዚህ እንደምታዩትም ሜሴጅ በባንክ አካውንቴ ገብቶልኛል። ይሄን ያክል ባንክ ይሄን ያክል ገንዘብ ወደ ባንክ ትራንስፈር ሁኗል የሚል ሜሴጅ መጥፎልኛል። ስለዚህ ልክ እንደዚህ ባያችሁት መሰረት ፖፖ ላይቭ አፕሊኬሽን ሴሽን ላይ የሰራሁትን ገንዘብ ወደ ባንክ ትራንስፈር እያደረኩ አሳይቻችኋለሁ። በቀጣይ ወደዚህ ፕላትፎርም መቀላቀል ለምትፈልጉ ልጆች እንዴት ፖፖ ላይቭ አፕሊኬሽን ለመጀመሪያ ጊዜ እንደምትመዘገቡ ስራ መስራት እንደምትችሉ እና ገንዘብ ማግኘት እንደምችሉ ሌላ ቪዲዮ ማዘጋጅላችሁ ይሆናል። የዛሬው ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እስከ ቀጣይ ድረስ ይመቻችሁ።